በስም አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት አሥራ አራት በዚች ቀን ታላቁና የከበረው አባታችን አቡነ አረጋዊ ተሰወሩ። የቁስጥንጥንያ ንጉሥ የቴዎዶስዎስ ልጅ ቅዱስ ገብረ ክርስቶስ አረፈ። ከሰባ ሁለቱ አርድዕት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊሊጶስ አረፈ። ከሮሜ ሀገር የሆነ የከበረ የእግዚአብሔር ሰው ሙሽራው ቅዱስ ሙሴ አረፈ። ጻድቁ አቡነ አረጋዊ ጥቅምት 14 በዚች ቀን ታላቁና የከበረው አባታችን አቡነ አረጋዊ ዘሚካኤል የተሰወሩበት ነው። እኚህ አባት ከዘጠኝ ቅዱሳን አባቶች አንዱ ሲሆኑ አባታቸው ይስሐቅ የሮም ንጉሥ ነበሩ። እናታቸው ንግሥት እድና ይባሉ ነበረ። የመጀመሪያ ስማቸው ዘሚካኤል ነው። ጥበብ መንፈሳዊ ሲማሩ አድገው ወደ እስክንድርያ ገዳም ገቡ። አበምኔቱ አባ ጳኩሚስም በፈቃደ እግዚአብሔር የመጡ መሆናቸውን አውቀው ማዕረገ ምንኩስና ሰጥተዋቸዋል። የንጉሣዊው የቅንጦት ኑሮ ንቀው ትተው ገዳም ገብተው በምንኩስና ተወስነው አባታችን በተጋድሏቸውም ከአባ እንጦንስ ከአባ ጳውሊና ከአባ መቃርስ ቀጥሎ በአራተኛ ማዕረግ አበ መነኮሳት ሆነው ተመርጠዋል። በገዳመ ዳውናስ ሰባት ዓመት ከቆዩ በኋላ ወደ ሮም ተመልሰው ሲያስተምሩ የሀገራችን ኢትዮጵያ ዜና ሰምተው ለመምጣት በአራት መቶ ሰማንያ ዓመተ ምህረት ከአባ ፍሬምናጦስ በኋላ መንገድ ጀመሩ። ቅዱስ ሚካኤልም በክንፉ ተሸክሞ አኩስም አድርሷቸዋል። ተመልሰውም ሂደው ስለ ቅድስት ሀገር ኢትዮጵያ መስክረዋል። ሐዋርያ ሳይላክላት በሃይማኖት በምግባር ጸንታ ትኖራለች ብለው ለሰባቱ ዘመዶቻቸው አበው መነኮሳት ነግረዋቸው ስምንቱም ጓዛቸውን ጠቅልለው በሮም ነግሶ የነበሩ ይስሐቅን አባ ገሪማን ጨምረው ንጉሥ አልማሚዳ በነገሰ በአምስተኛ ዓመት ማለትም በ480 ዓመተ ምህረት ወደ ኢትዮጵያ ዘጠኝ ሆነው መጥተዋል። አባ አረጋዊ እናታቸው ቅድስት እድናን ደቀ መዝሙራቸውን ማቴያስን አስከትለው እግረ መንገዳቸውን እያስተማሩና ድውያንን እየፈወሱ ደብረ ዳሞ ደርሰዋል። ከእግር ደብረ ዳሞ ሆነው አሁን ይህንን ተራራ በምን ልወጣው እችላለሁ እያሉ ሲያወጡ ሲያወርዱ፣ በንግግሩም ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ አድሮ በመዝሙር ዘጠና ዘጠና አንድ በመዝሙር 11 16 ላይ በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳይሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ እንዳለው የታዘዘ ዘንዶ መጥቶ ስድሳ ክንድ በሚያህል ጅራቱ ጠንጥሞ ቅዱስ ሚካኤል ሰይፈ እሳት ይዞ እየጠበቃቸው ከተራራው አናት ደርሰውባቸዋል፣ አድርሰዋቸዋልም። ወዲያው ሀሌሉያ ለአብ ሀሌሉያ ለወልድ ሀሌሉያ ለመንፈስ ቅዱስ ብለው አመስግነዋል። ቦታውም ደብረ ሀሌሎያ ተብሏል። በዚያች ዕለት ግማሽ ህብስት በልተው ጠገቡ ከዚያ በኋላ ግን ምድራዊ ህብስት አልተመገቡም በሰንበተ ክርስቲያን ከቅዳሴ በኋላ ህብስተ ሰማያዊ እያመጡላቸው ይመገቡ ነበር እንጂ ኋላም ዜና ጽድቃቸውን ሰምተው ከስድስት ሺህ ያላነሱ ደቀ መዛሙርት ተሰብስበውላቸዋል። ዘጠና ዘጠኝ ዓመት ሲሞላቸው ጌታችን በመንፈቀ ሌሊት ተገልጾ ምድራዊ መንግሥትህን ትተህ ስላገለገልከኝ ኅልፈት ሽረት የሌለባት ሰማያዊ መንግሥቴን አወርሰሃለሁ ብሎ ቃል ኪዳን ሰጣቸው። በስምህ የተማጸነውን እስከ አስራ አምስት ትውልድ ድረስ እምርልሃለሁ አንተም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እሳቸው መነኮሳቱን ሰብስበው ከእንግዲህ ስጋ አታዩኝም ብለው ነግረዋቸው አበምኔት ሹመውላቸው በዚህ እለት በዚያው በደብረዳሞ ተራራ በስተ ምስራቅ አቅጣጫ ተሰውረዋል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘለዓለሙ አሜን።

ቅዱስ ገብረ ክርስቶስ። በዚችም ቀን ዳግመኛ የቁስጥንጠንያ ንጉሥ የቴዎዶስዮስ ልጅ የቅዱስ ገብረ ክርስቶስ የእረፍቱ መታሰቢያ ነው። ይህም ቴዎዶስዮስ እግዚአብሔርን የሚፈራ ነው። ሚስቱን በጎ የምትሠራ እግዚአብሔርንም የምትፈራ ናት። ስሟን መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበረ። ወደ ኢየሩሳሌምም ሂደው ስዕለትን ተሳሉ። ቸር መሐሪ ወደሆነ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብልደል መሲህ ብለው ሰየሙት። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የሥጋዊንም ትምህርት አስተማሩት። አድጎ በጎለመሰም ጊዜ የሮሚው ንጉሥ ልጅ አጭተው እንደ ሥርዓቱ አጋቡት። ከሌሊቱ እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራዪቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻ ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽራይቱም ሂዶ ራሷን ሳማት። እንዲህም እያለ ተሰናበታት፣ እግዚአብሔር ካንች ጋር ይኑር፣ ከሰይጣን ሥራ ሁሉ ያድንሽ። እርሷም አልቅሳ ጌታዬ ወዴት ሄዳለህ? ለማንስ ተወኛለህ? አለችው አለችው። እርሱም በእግዚአብሔር ዘንድ እተውሻለሁ፣ እኔም ጌታዬ ኢየሱስ ክርስቶስን ልከተለው እሄዳለሁ። የአባቴ መንግሥት ኃላፊ ነውና አንቺም መሐላሽን አስቢ አላት። ያን ጊዜም መሐላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባሕርም ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆን አርማንያ እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት አለ ብለው ጠየቋል። እርሷም እንዲህ አለቻቸው፣ በሌሊት ወደ እኔ ገባ፣ መሐላን አማለኝ፣ ከእኔ ጋር ቃል ኪዳን አደረገ፣ ራሴንም ሳመኝ ከእኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ልቅሶን አለቀሱ። በዚያንም ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሱ አምስት መቶ አገልጋዮቹን ላከ። ለድሆችና ለምስኪኖችን ምጽዋት አድርገው የሚሰጧቸውን ብዙ ገንዘብ ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ወላዲት አምላክ ስም በአርማንያም ሀገር በተሰራች በአንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውን ሁለቱ ሁሉ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ናቸው ለድሆችም ምጽዋትን ሰጡ። እርሱም ከድሆችም ጋር ምጽዋትን ተቀበለ። በዚያም አሥራ አምስት ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስን ይዘህ ከቤተ ክርስቲያን ውስጥ አስገባው፣ ከውጭ አትተወው። ቄሱም እመቤታችን እንዳዘዘችው አደረገ። ልብሶቹንም ሁሉ ሽጦ ለድሆችና ለችግረኞች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሁኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሮሃ ድረስ ሄደ።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 አውፋሚያስ ባሮቹን ጠርቶ ብዙ ገንዘብን ሰጣቸው፣ እንዲህ ማላቸው ልጄን እስከምታገኙት ድረስ ሁለት ሁለት እየሆናችሁ ወደ ሀገሩ ሁሉ ሂዱ፣ ለድሆችና ለችግረኞች ምጽዋትን ስጧቸው። እነርሱም በሀገሩ ሁሉ ተበታተኑ። ከአባቱ አገልጋዮችም ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴም አውቋቸው እንዲህ ብሎ አመሰገነ። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ፣ ስለ አንተ ፍቅር ከአባቴ ባሮች እጅ ምጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድልህኛልና አመሰግንሃለሁ። የአባቱ አገልጋዮችም ብዙ ወረሃት በሁሉ አገሮች ሲዞሩ ኑረው ወደ አውፊምያኖስ ጌታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ለሰንበት ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎውን በመጨመር በየሁለትና በየሦስት ቀን የሚጾም ሆነ። ከዚህ በኋላ እመቤታችን የከበረች ቅድስት ድንግል ማርያም ከዚያች ቤተ ክርስቲያን ካህናት ውስጥ ለአንድ ደግ ጻድቄስ ተገልጻ እንዲህ አለችው፣ በጠዋት ወደ ቤተ ክርስቲያን ውጪ ውጣ፣ ከምሰሶ አጠገብ ብቻውን ቁሞ የሚጸልይ ሰው ታገኛለህ። የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ በለው በውጭ አትተወው። ጾሙ ጸሎቱ፣ እግዚአብሔር ፊት መዓዛው ጣፋጭ እንደሆነ ዕጣን ተቀባይነት አግኝቷልና። ሲነጋም ያ ቄስ ወደ ቅዱስ ሙሴ ሂዶ የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ አለው። ሙሴም አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኀጢአተኛ ነኝና ተወኝ አለው። ቄሱም ወደ ቤተ መቅደስ አስገባህ ዘንድ ከቅድስት ድንግል እመቤታችን ማርያም ወደ አንተ ተልኬያለሁ ብሎ መለሰለት። ወደ ቤተ መቅደስም ያስገባው ዘንድ እንዳዘዘችው ነገረው። ከዚህ በኋላም አስገባው። ከዚህ በኋላ የእግዚአብሔር ሰው ሙሴ ወደ ሀገረ ጠርሴስ ይሄድ ዘንድ አስቦ፣ እርሷ የሐዋርያው ጳውሎስ ሀገር ናት። እንዲህ ማለ፣ እስከ ዕለተ ሞቴ በውስጧ እኖራለሁ፣ ስጋው ምንም በሮሚ አገር የሚኖር ቢሆንም የትውልድ ሀገሩ ናትና በረከትን እቀበላለሁ ብሎ አሰበ። በሌሊት ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስም ይሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ነፋስ ተነሳባቸው። ባህሩም ከነፋሱ ኃይል የተነሳ ታወከ። ወደ የትም እንደሚሄድ አያውቁም ነበረ፣ ቀኑ ጨልሞባቸዋልና። ስለ ነፍሳቸውም ድህነት ወደ እግዚአብሔር ለመኑ። በዚያንም ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ፣ ብርሃንም ታየ። ወደ ሮሜ ሀገር ወደብም እንደደረሱ አወቁ። ቅዱስ ሙሴም ተነስቶ በመርከብ ውስጥ ያሉትን በሰላምታ ተሰናብቷቸው ጉዞውን ጀመረ። በልቡም እንዲህ አለ፣ ይህ ሁሉ በእግዚአብሔር ፈቃድ ሆነ። እንግዲህ እስከ ዕለተ ሞቴ ራሴን ለማንም እንዳልገልጥ ሕያው ጌታዬ ኢየሱስ ክርስቶስ የሚያውቀኝ የለምና በአባቴ ደጅ እኖራለሁ። ይህንንም ብሎ ወደ አባቱ ቤት ተጓዘ። በመንገድ ላይ አባቱን ተገናኘው፣ ብዙ ሰውም ተከትሎት ነበረ። የእግዚአብሔር ሰው ሙሴም ቀረብ ብሎ አባቱ የተቀመጠበትን ፈረስ ልጓሙን ያዘ፣ እንዲህ ማለው፣ እግዚአብሔር የባረከህ ያከበረህ አንተ ደግ ሰው፣ እግዚአብሔርም ኃጢአትህን ይቅር ይበልህ የልብህንም ልመና ይስጥህ። እኔም መጻተኛ ድሃ ሰው እንደሆንኩ እወቅ። ለመጻተኛነቴና ለችግረኝነቴ የምትራራ ሁነህ ከማዕድህ ፍርፋሪ ልትመግበኝ ከወደድክ መኖሪያዬን በቤተ አንፃር በደጃፋ አድርግልኝ ዋጋህንም የሚሰጥህ እግዚአብሔር ነውና አለው። በዚያንም ጊዜ አውፊሚያኖስ የልጁን የሙሴን ስደት አስታውሶ በተቃጠለ ልብ አለቀሰ። መኖሪያውንም በቤቱ ደጅ እንዲሰሩለት አዘዘለት። ሁለተኛም ከአገልጋዮቹ አንዱን በሚሻው ነገር ሁሉ እንዲያገለግለው አዘዘው። የእግዚአብሔር ሰው ሙሴም ያን የሚያገለግለውን ወንድም ሆይ፣ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ እልሃለሁ። ይኸውም ከቅዱስ ቁርባን በኋላ ግማሽ እንጀራና የጽዋ ውሃ ብቻ ነው አለው። በጾምና በጸሎትም እየተጋደለ በዚያ በአባቱ ደጅ አስራ ሁለት ዓመት ኖረ። ሰውን የሚወድ ቸር ጌታችን ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፈው ወዶ ተገለጠለት። እንዲህም አለው የመረጥኩህ አንተ ብፁዕ ነህ። አንተ ፈቃዴን ፈጽመሃልና በዚህ ዓለም ከደስታ ሐዘንን፣ ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግና እንሰጥሃለሁ ዳግመኛም ስምህን የሚጠራ መታሰቢያህንም፣ የሚያደርግ የተራበውን ለሚያጠግብ፣ የተጠማውን ለሚያጠጣ፣ የተራቆቱትን ለሚያለብስ፣ ገርልህንም ለሚጽፍ ወይም ለሚያነብ፣ ለሚያጽፍ፣ ስለ ስምህ በጎ ሥራ ሁሉ ለሚሠራ ቃል ኪዳንን ሰጠሁ። በሰማያዊት መንግስትም በጎ ዋጋን እሰጣለሁ። ተጠራጣሪ ካልሆነ በዚህ ዓለምም እጠብቀዋለሁ። ከበጎ ነገር ሁሉ ምንም አላሰጠው። አሁንም ከአራት ቀን በኋላ እወስድሃለሁ። ምርጦች ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ካሉበትም አኖርሃለሁ። ይህንንም ብሎ ከእርሱ ዘንድ ወደ ሰማይ በታላቅ ክብር አረገም። ቅዱስ ሙሴም ከእግዚአብሔር ዘንድ ይህንን ጸጋ በተሰጠ ጊዜ እጅግ ደስ አለው። ያን የሚያገለግለውንም ወንድሜ ሆይ እንግዲህ ስለ እኔ ከመድከም ታርፋለህና ወረቀትና ቀለምን አምጣልኝ አለው። የአገልጋይም ካነጋገሩ የተነሳ አድንቆ ወረቀቱንና ቀለሙን አመጣለት። የከበረ የእግዚአብሔር ሰው ሙሴም ከመጀመሪያው እስከ መጨረሻው ገድሉን ሁሉ ጻፈ። በአራተኛውም ቀን ያችን የጻፋትን መጽሐፍ በእጁ ጨበጣት፣ በእሁድ ቀንም በሰላም አረፈ። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማይታት ለሚያገለግሉት የዘላለም ተድላ ደስታ ለሚሰጥ ለከበረና ለሚኖር ፈጣሪያችን ምስጋና ይሁን እያሉ ነብሱን ተቀበሏት። ሕዝቡም ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰብስበው እያሉ ከመሰዊያው ላይ የጌታችን ሕጎቹንና ሥርዓቱን የሚያደርጉ ደጋጎች፣ አገልጋዮች፣ ባሮች የተመሰገኑ ናቸው እነርሱ ወደ ዘላለም ተድላ ደስታ ይገባሉና የሚል ቃልን ሲጮህ ሰሙ። ሊቀ ጳጳሳቱና ኤጲስቆጶሳቱ፣ ቀሳውስቱና ዲያቆናቱ፣ ሕዝቡም ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴውም ሥርዓት ከተፈጸመ በኋላ ይህን ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያን ጊዜ የእግዚአብሔርን ሰው በአውፊሚያኖስ ቤት ፈለጉት። እነሆ እርሱ ነፍሱን በእግዚአብሔር እጅ ሰጥቷልና የሚል ቃልን ሰሙ። ሊቀ ጳጳሳቱም ይህንን ነገር ሰምቶ አውፊሚያኖስን ጠራውና ይህ ታላቅ ጸጋ በቤትህ ውስጥ ይኖር ሲኖር በሕይወቱ ሳለ እንድንጎበኘው በረከቱንም እንድንቀበል ለምን አልነገርከንም አለው አውፊሚያኖስም እንዲህ ብሎ መለሰ ክቡር አባት ወይ ቅድስናህ ይመስክር ይህንን የሚመስል በቤቴ ውስጥ እንዳለ አላወቅሁም በዚያንም ጊዜ ሊቀ ጳጳሳቱ ከሁሉ ካህናትና ህዝብ ጋር ተነስተው ወደ አውፊሚያኖስ ቤት ሄዱ የከበረ የእግዚአብሔር ሰው ሙሴንም ባረፈበት ቦታ አገኙት። ክርታሱም በእጁ ውስጥ ነው። ሊቀ ጳጳሳቱም ያችን ክርታስ አንስቶ የእግዚአብሔር ሰው ሙሴ የአውፊሚያኖስ ልጅ እናቱም አግሊያስ እስከሚለው ስሙ እስኪደርስ በህዝቡ ሁሉ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ። መራራ ለቅሶንም አለቀሱ። ቤተሰቦቹንም ሁሉ ከዚህም በኋላ ሊቀ ጳጳሳቱ አጽናንቶ ጸጥ አደረጋቸው። በዚያን ጊዜ ሊቀ ጳጳሳቱ የሐር ልብስ አስመጥቶ በክብር ገንዘው ወደ ቤተ ክርስቲያን ወስደው ከስጋው እስከሚባረኩ በቤተ መቅደስ አኖሩት ካህናቱና ህዝቡ ሁሉ። ከዚህም በኋላ ብዙ በሽተኞች፣ እውሮች፣ ሃንካሶች፣ ደንቆሮዎች፣ ዲዳዎች መጥተው ከስጋው በተሳለሙ ጊዜ ሁሉም ከደውያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ህዝቡም በበዙ ጊዜ የልጁን የሙሴን ሥጋ ከአልጋው ላይ እንዳይጥሉት አውፊሚያኖስ ፈራ። ብዙ ገንዘብንም አምጥተው ይበትኑ ዘንድ አገልጋዮቹን አዘዘው። ሥጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበረ። ግን ከቶ አንድ እንኳን ወደ ገንዘብ የሄደ የለም። ከዚህ በኋላ ሥጋውን በታላቋ በሐዋርያት ቅዱሳን ጴጥሮስና ጳውሎስ ቤተ ክርስቲያን አኖሩ። ከስጋውም ብዙ ድንቆች ተአምራቶች ተደረጉ እውሮች አይተዋልና ሃንካሶች ቀንተው ሂደዋልና ደንቆሮዎችም ይሰማሉና ለምጻሞችም ይነጻሉና አጋንንት ያደሩባቸው ይወጡላቸዋልና ሁሉም ካለባቸው ደዌ ይድናሉና ሰላም እብል ለዘመር አሁ ገደፈ ወለአሃታ መንፈስ ታጽፈ ሙሴ አጥረየ ንጽሐ ድንግልናሃ ትሩፈ ሃበ አምደ ወርቅ ዘላይሉ ስሙ ተጽህፈ በኢየሩሳሌም ድሃድር ረኪቦ ምዕራፈ። በተጨማሪ በዚች ቀን የመራከዋና ከእርሱ ጋር ካሉ ሰማይታት፣ የድማቴዎስና የእምራይስ የአራት መቶ ስልሳ አንድ ሰማይታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳኑ ጸሎት ይማረን፣ ረድኤተ በረከታቸው በሁላችንም ላይ ይደርብን ለዘለዓለሙ አሜን። ጥቅምት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አቡነ አረጋዊ ዘሚካኤል፣ ቅዱስ ፊልጶስ ሐዋርያ ከ72 አርድእት፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ሙሴ መርአዊ፣ ቅድስት ዕድና የአረጋዊ እናት፣ አባ ማቴያስ የአረጋዊ ረድእ ወርሃዊ በዓላት፦ አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዛሙርቱ ስም የሚያጠጣ እውነት እላችኋለሁ፣ ዋጋው አይጠፋበትም።